አንተን ሱቅ የመላክም ችግር የለም። እኔ መላ ላክ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደተለመደው ቤተሰብ ሆኖ ማለት ነው። ሀሳብ ካላቸው ኮሜንት ላይ አስቀምጡልኝ። ዛሬ በጣም ባሳቀኝ በፍቅርና በአብርሽ ቪዲዮ ዙሪያ ነው የመጣሁት። አብርሽና ፍቅር ዛሬ ግፍ ነው የሰሩት ማለት ነው። በይሳቅና በሩታ ላይ ግፍ ነው የሰሩት። የምር ተንኮል ጥግ ማለት እንደዛ ነው። ዛሬ ምንድን ነው ያደረጉት? እንግዲህ አብርሽና ፍቅር ሆነው የሆነ መናፈሻ ከሄዱ በኋላ ለምን ሩታን አንጠራትምና አናና ድዳትን ብለው አሰቡ ማለት ነው። ከዛ ፍቅር አብርሽ ሩታ ጋር ደውሎ በጣም እንደሚፈልጋትና ሊያገኛት እንደሚፈልግ ነገራት። እሷም ደግሞ ያው መምጣት ባትፈልግም በጣም ይፈልግሻለሁ ስላላት ይሳቅን ይዛ ሄደች ማለት ነው። ምንድን ያደረጉት እዛ ከሄደች በኋላ አቤት ምን ልታዘዝ ምናምን ነገር ስትለው ምን ፈልገሽ መጣሽ? ለምን ነበር የመጣሽው? ብሎ ጭራሽ ራሱ ጠርቶ በጣም ሲያበሽቃ ሲያናድጃት ነበር ማለት ነው። ከዛ ለምንድን ነው የፈለጋችሁን? ለምንድን ነው የጠራችሁን? ምን አስባችሁ ነው? ምናምን ነገር ሲባሉ ፍቅርና አብረሽ ምን ቢሉ ጥሩ ነው፣ እኛ ከጠዋት እስከ ማታ ስንዝናና፣ ስንበላ፣ ስንጠጣ፣ ኬክ ስንበላ፣ ፍሩት ስንበላ እና ብዙ ነገር ስናደርግ ነው ስንዝናና የዋል ነው። ስለዚህ አሁን የሆነ ሱቅ እቃ ፈልገን እቃ የሚገዛልን ሰው ፈልገን ህፃን ልጅ ሱቅ የሚላክ ሰው ስላጣን እናንተ ሄዳችሁ ሱቅ እቃ እንዲስገዙልኝ ነው ምናምን ብለው፣ በተለይ ይሳቅን ሄደህ ግዛልኝ ልልክህ ነው የጠራሁ ነው ያለውና ይሳቅን በእውነት ትዕግስቱን በጣም ነው የማደንቀው። ምክንያቱም ባለፈው በአብርሽ ቤት አብርሽ እንደዛ ሸሚዙን ይዘው እየጎተተች ያሰብኩት ምንድን ነው ያው በሰው ቤት ሄዶ ስለሆነ ለዛ ይሆናል ትግስተኛ የሆነ ብዬ ነበር ያሰብኩት፣ እና ግን ልጁ ይሳቅ በጣም ትግስተኛ መሆኑን ያወቅኩት ዛሬ ነው ማለት ነው። እና እራሱ ጠርቶ ደውሎ ጠርቶ እዛ ድረስ አስኪዶ እንደ ህፃን ልጅ ሌላካችሁ እያለ ሙር ሲይዝበት ምንድን ያለው ችግር የለውም እላክሃለሁ። እኔ ለአንተ ስለተላኩኝ ማንነቴ አይጠፋም ወይም ክብሬ ዝቅ አይልም። ችግር የለውም እላክሃለሁ እና ምንድን ነው የምትፈልገው? ሲለው ማስተካግዛልኝ ማስተካግዛልኝ ሄደ። ማስተካገዝ ትህሊና ነው ያለው፣ እና በጣም ነው ያሳቀኝ ማለት። እንዴት መጣላቸው! ይህ የተንኮል ጥግ ማለት ይሄ ነው። እና እነሱም ግን ያው በጣም እንጃ ለቅሶ ነው የቀራቸው፣ በጣም የተናደዱ እሩታ፣ ይሳቅም ማለት ነው። ግን ያው ጭራሽ እያናገሯቸው እነሱ ይዘፍኑ ነበረ፣ ፍቅርና አብርሽ ይሾካ ሾካሉ፣ ያወራሉ እነሱ እያወሯቸው፣ እዚጋ ደግሞ የራሳቸው ነው ወሬ እነሱ ያወሩ ነበርና በጣም በጣም ጨጓራቸውን ላጥን ያደረጉት መቼም ዛሬ ማለት ነው። እና አብርሽ ያው የሰሞኑን ንዴት ተወጥቷል ብዬ ነው የማስበው። ምክንያቱም ራሱ እንዴት እንደመጣላቸው አስባችኋል? ከዛ ድረስ ከቤታቸው ድረስ ደውሎ አስጠርቶ በቁም ነገር አቤት የምፈለግ ሲባል ሱቅ ልላካችሁ ነው ማለት። ይህ ምን አይነት ድፍረት እንደሆነ አላውቅም። ለማንኛውም ጨጓራዋን ላጥን ያለው ማለት ነው ዛሬ ሩታ አልተረፈችም። ይሳቅ ግን በጣም ጎበዝ ልጅ ነው የምር ይጣላል ብዬ ሁላ ሳስብ ነበር። ምክንያቱም በጣም ያናድዳል። ግን እንደ እንትን ካያችሁት እንደ ቁም ነገር ከዛ ድረስ ጠርቶ ሱቅ እቃ ግዙ ማለት እንደዛው፣ ማስቲካ ሌላ እቃ እንኳን ቢሆን ኦኬ፣ ምሄ ስለማይችል መግዛት ስለማይችል ነው ብላችሁ ልታስቡ ትችላላችሁ። ና እሺ፣ ምን አይነት እቃ ነው የምትፈልገው ሲለው ማስቲካ ገዛልኝ ነበር። ያ አይነት እና ይሳቅ ግን በእውነት ትግስት በስመ አብ ሰጥተዋል። በደንብ ትግስት አለ። ትግስተኛ ሰው እኔ በነገራችን ላይ ደስ ይለኛል። እኔ ትግስተኛ ግን አይደለሁም። የምር ትግስት የሚባል ነገር አልፈጠረብኝም። አንተ ግን ባለፈውም እንደዛ ሲጎትትህ እሺ ብለህ ከቤት ወጣህ፣ ግን ያኔ ትግስትህ አለም የታየን። ያው ማለት ያው በሰው ቤት ስለተገኘህ ጥፋተኝነት ስሜት ስለተሰማህ ምናምን ብዬ ነው ያሰብኩት ግን የምርም ትዕግስተኛ ሰው መሆንህን ያየሁት ዛሬ ነው ማለት ነው። እና ይሄ የትዕግስት ጥግ ነው እንጂ ይሄ ራሱ ያጣላል፣ የምር ኃይለኛ ጸብ ያስነሳል። አስባችሁታል? ንቀቱ ከዛ ድረስ ጠርቶ ሱቅ ሂዱልኝ ማለት ምን ማለት አስበው እንደሆን አላውቅም። እና ይሳቅን አለማድነቅ አይቻልም። ይሄ ትዕግስቱ በጣም የሚደነቅ ነው ማለት ነው እና እንግዲህ ዛሬ እንደዚህ እንደተጫወቱባቸው እነሱን በተራቸው ይጫወቱባቸው ተስፋ አደርጋለሁ። ሩታ ብድሯን ሳትመልስ የምትተኛ ልጅ አይደለችም። ሰሞኑን የሚያስለቅስ ፕራንክ ታደርገዋለች ብለን እናስባለን። ምክንያቱም አትፋታው ምክንያቱም አሁን ላይ እሱ የሚያደርገውን ነገር በተደጋጋሚ እያደረገች ነው ያለችውና ስለዚህ፣ ዛሬ ላይ ከፍቅር ጋር ሆኖ እንደዚህ ጨጓራዋን እንደላጣቱላ ነገ ተነጎዳ እሷም ደግሞ እሱን በጣም የሚያናድር ነገር ሰርታ ታሳየናለች ብዬ ተስፋ አደርጋለሁ። ደግሞ ተደርገዋለች ምክንያቱም እሱ እያደረገ ያለውን ነው እስካሁኑም እያደረገች እያሳየችን። ከፍቅር ጋር ሆኖ ጨጓሯን ሲልጣት እሷ ደግሞ ሳቅን ይዛ መጣች። ስለዚህ ዛሬም ደግሞ ከፍቅር ጋር ሆኖ እንደዚህ በቁም ነገር ከሩቁ ቦታ ድረስ ደውሎ ጠርቶ አስቸኳይ ነው ላገኝሽ እፈልጋለሁ ድረሽልኝ ብሎ ከመጣች በኋላ እንደዚህ አድርጎ እንደተጫወተባት እሷም ደግሞ ከእሱ እጥፍ አድርጋ ትበቀለዋለች ማለት ነው፣ ልጅቷ እሩታ ናት። ለማንኛው ነብሳቸው አይማርም። የምር ስለ ምን ቢያስቡት እንደዚህ አይነት ሀሳብ እንደመጣላቸው አላውቅም። ይሄ ይለያል ማለት ነው። ማለት እንደዚህ አይነት ፕራንክ ሌላ ጊዜ ሰርቶ ታያቅም። ማለት ፕራንክ ራሱን የቻለ ፕራንክ ነው። ይሄ ግን ፕራንክ አይባልም ነው እንደዛ አይደለም ይሄ ፕራንክ አይደለም። ምን ለማለት ማለት እንጂ በዚህ በዚህ ሊያናድዷቸው ግን ተሳክቶላቸዋል። ለማናደድ ፈልገው ከሆነ በጣም ነው ጨጓራቸው የጨሰው ማለት ነው። የይሳቅም የእሩታም ማለት ነው። በጣም ነው የተናደዱት። ጭራሽ እያወሩ ነው እያወሯቸው፣ እነሱ ሌላ ያወራሉ። ከዛ ትተዋቸው ሄዱ ማለት ነው። እና እኔ ግን ይሳቅ ይጣላል ብዬ በጣም እየጠበኩት ነበረ። በነገራችን ላይ ቢጣሉ ማን የሚያሸንፍ ይመስላቸዋል? ይሳቅ በዚህ ሰውነቱ በእርግጥ አብርሽን ብረት እየገፋ ነው እንደምታዩት፣ ኃይለኛ ጠንካራ ነው። ነገር ግን ሳስበው ይሳቅ በቁመት ራሱ ይወጣዋል። ቢጣሉ ማን ሊያሸንፍ እንደሚችል መገመት ከባድ አይሆንም ማለት ነው። ይሳቅ የሚያሸንፍ ይመስለኛል። ግን ደስ የሚለው ይሳቅ በዚህ አቋሙ ላይ ትዕግሥት ባይኖረው ኖሮ ሰውን ሁሉ እንደ ፊስታል እንደዚህ እያነሳ ብድግ እያደረግን እንደሚያፈርጽ ነበር። ነገር ግን ያው የፈለገ ግዙፍና ኃይለኛ ሆንም ሆን በቃ ሰውነቱ የሚያስፈራ ቢሆንም ትዕግስቱ እስከ ጥግ ድረስ ነው። ለዛ ሰው አይጎዳም ብዬ አስባለሁ። ደግሞ ይህን ብላችሁ ደግሞ ነገ ተጣልታችሁ እንዳትመጡ፣ ካሜራ ፊት እንዳትደባደቡ፣ ይህን ስላችሁ ደግሞ ማለት ነው። እና ለማንኛውም ትዕግስቱን በጣም እስከ ጥግ ድረስ ነው። የምር ይሳቅ በጣም ትዕግስተኛ ነው እንጂ የዛሬው የዛሬው ቪዲዮ ይሄ ዱላ ያማዝዛል ማለት ነው። የንቀት ጥግ ነው። አብርሽና ፍቅር ያሳያቸው የንቀት ጥግ ማለት ነው። ለማንኛውም እነሱ ነገሩን ለማብረድ ባሉበት ቦታ ትተዋቸው ሄደዋል ማለት ነው። ትንሽ ከተጨቃጨቁ በኋላ በቃ አልቻሉም ማለት ነው። ትግስታቸው ሲያልቅ እዛው ባሉበት አብርሽና ፍቅር ትተው ትተዋቸው ሄደዋል ማለት ነው። ለማንኛውም ዛሬ ምን አይነት ሰው መክሮ እንደዚህ ሆነው እንዲመጡ እንዲያደረጋቸው አላውቅም። የምር ግፋቸው ማለት ለሌላ ነገር ቢሆን ኦኬ ሰው ከዛ ድረስ ጣቱ ማስተጋግዙልኝ ይላል። እኔ ግን የዛሬዎቹ በጣም ነው የገረሙኝ ማለት ነው። እና ይመቻችሁ።